ዛሬም እንደተለመደው ሌላ አላልጉኝ ይዤ መጥቻለሁ። እህት ወንድሞቼ፣ ሰላም አለይኩም ወራህመቱላሁ ወበረካቱ። ውድ እና የተከበራችሁ እህቶቼ፣ በእናት አንጀት የሆንባችሁ እባካችሁ፣ ልጄን ያያችሁ የሰማችሁ ትላለች አንዲት እናት ከወደ ወግዴ። ይህንን ቪዲዮ ሁላችሁም ሸር ኮፒ ሊንክ አድርጉት። ተፈላጊ ስሙ የሚያምረው አሸብር ይባላል። የትውልድ ቦታው በወግዲ ወረዳ ዜሮ አስራ አንድ ቀበሌ ተወላጅ ነው። እንደ ማንኛውም ሰርቼ ያልፈልኛል ብሎ ወደ ሳኡዲ ድንበር ላይ እንደደረሰ ወሬው ጠፋ፣ ይላሉ ቤተሰቦቹ። ይሄ ልጅ የትገባ ይሄ ገና አንድ ፍሬ ወጣት። ይሄ ልጅ የትገባ ከጠፋ ዘጠኝ ወሩ ነው። ባካችሁ ድንበር ላይ የሚያያችሁት የሰማችሁ የልጃችንን ወሬ አሰሙን፣ ይላሉ እህት ወንድሞቼ። በአሁኑ ሰዓት በጣም ከባድ ነው። ብዙ ወንድሞቻችን እህቶቻችን እየወጡ እየቀሩብን ነው። እናም ይህንን ቪዲዮ ሁላችሁም ሸር ኮቢ ሊንክ በማድረግ የእናተንም በእናብስ እናት መቼም ተኝታ አታድርም። የልጅ ነገር ከባድ ነውና፣ እና በጣም አመሰግናለሁ። ሰላም አሌይኩም ወረምቱላ በረካቱሁ